በእጮኛው ሞዴል ቀነን ያዱኛ ሞት ተጠርጥሮ በእስር ላይ የቆየው ድምፃዊ አንዷለም ጎሳ አቃቢ ሕግ ክስ ለመስረት የሚያስችል በቂ ማስረጃ ባለማግኘቱና የክስ መመስረቻ ቀነ ገደብ በማለፉ ምክንያት ባለፈው አርብ ምሽት ከእስር መፈታቱ ተረጋግጠዋል። በእጮኛው ሞዴል ቀነን ያዱኛ ሞት በዋና ተጠርጣሪነት ተይዞ በእስር ላይ የቆየው ወጣት ድምፃዊ አንዷለም ጎሳ ባለፈው አርብ ምሽት ላይ ከእስር መፈታቱ ታውቀዋል። ይህ የመፈታት ዜና ለሳምንታት በሕግ ጥላ ስር በቆየ ድምፃዊና ጉዳዩን በቅርብ ሲከታተሉ በነበሩ ቤተሰቦቹ ወዳጅ ዘመዶቹና አድናቂዎቹ ዘንድ ከፍተኛ መነቃነቅን የፈጠረ ሲሆን የፍትህ ሂደቱን በተመለከተ የተለያዩ አስተያየቶች እየተሰጡ ይገኛሉም። ድምፃዊ ከእስር መለቀቅ ይፋ የሆነው አቃቤ ሕግ በቀረበለት የምርመራ መዝገብ ላይ ተመስርቶ አንዷለም ጎሳ ላይ ክስ ለመስረት የሚያስችል በቂ ማስረጃ ለማግኘቱን ለሚመለከተው የፍትህ አካል በማስተዋወቁ እንደሆነ ታውቋል። ከዚህም በተጨማሪ በህግ አግባብ አንድ ተጠርጣሪ ክስ ሳይመሰረትበት በእስር ሊቆይ የሚገባው ጊዜ ገደብ በማለፉ ድምፃዊ መፈታት የህግ መሰረት ያለውና አስገዳጅ እንደነበር ከህግ ምንጮች የተገኘው መረጃ ያመላክታል። እነዚህ ሁለት ወሳኝ ነጥቦች ማለትም የማስረጃ በቂ ያለመሆንና የክስ መመስረቻ ቀነ ገደብ ማለፍ ከደማምረው የአንዷለም ጎሳን ከእስር መፈታት እውን አድርገውታል። ከዚህ አስገራሚ የመፈታት ዜና አስቀድሞ የሟች ሞዴል ቀነኔ አዱኛ አባት አቶ አዱኛ ዋቆ በዕለቱ ጠዋት ፍርድ ቤት እንደነበሩና ልጅ የደከመን ነገር ሁሉ አልቋል የሚል አስተያየት መሰል ንግግር ማድረጋቸው ታውቀዋል። ይህ የአባትየው ንግግር በወቅቱ የነበረውን የውጥረት ድባብና የቤተሰቡን ተስፋ የመቁረጥ ስሜት የሚያንጸባርቅ ከመሆኑን ባሻገር ምናልባትም የልጃቸው እጮኛ ሊፈታ እንደሚችል ቀድሞ የተገነዘቡት ነገር እንዳለ አመላካች ነው። ምንም እንኳን አቶ አዱኛ ይህንን በተናገሩበት ወቅት ድምፃዊ በይፋ የተፈታ ባይሆንም የእሳቸው ቃላት በቀኑ መጨረሻ ላይ ለተረጋገጠው የመፈታት ዜና እንደ አንድ ፍንጭ ሊወሰድ ችለዋል። ጉርሻ የተሰኘው የፌስቡክ ገጽ ከአቶ አዱኛ ጋር ባደረገው ቆይታ ትየው እስከ ቀኑ አስር ሰዓት ድረስ አንዷለም እንዳልተፈታ መግለጻቸውን ዘግቦ የነበረ ቢሆንም የምሽቱ መረጃ ግን ሁሉንም ጥርጣሬዎች በማስወገድ የድምፃዊ መፈታትን አረጋግጧል። አንዷለም ጎሳ መፈታት ምንም እንኳን በደጋፊዎች ዘንድ እፎይታን ቢፈጥርም የሞዴል ቀነኔ አዱኛ አሟሟት ጉዳይ አሁንም እንዳልተቋጨና ምርመራው እንደሚቀጥል መዘንጋት የለበትም። አቃቤ ሕግ በአንዷለም ላይ ክስ ለመስረት በቂ ማስረጃ አላገኘሁም ማለቱ ድምፃዩ ከጥርጣሬ ነፃ መሆኑን የሚያሳይ እንጂ የሟች ቀንን የሞት መንስኤ ጣርቶ ፍትህ የሚያገኝበት ሂደት ማብቃቱን አያመለክትም። ይልቁንም ይህ ክስተት የምርመራውን ቀጣይ አቅጣጫና የፍትህ ስርዓቱ በጉዳዩ ላይ የሚኖረው ሚና ወደፊት በጉጉት እንዲጠበቅ የሚያደርግ ነው። ድምፃዊ አንዷለም ጎሳ ከእስር መፈታቱ ከመስተማቱ በፊት ጉዳዩ ስብስብና ህዝብ ዘንድ ከፍተኛ ትኩረትን የሳበ የህግ ሂደቶችን አልፈዋል። የዚህ ሁሉ መነሻ የሆነው አሳዛኝ ክስተት የተፈጸመው መጋቢት አንድ ቀን 2017 ዓመተ ምህረት ከሌሊቱ 10 ሰዓት ገደማ ነበረ። በእለቱ ወጣት ሞዴል ቀነኒ አዱኛ በአዲስ አበባ ከተማ በለሚኩራ ክፍለ ከተማ ወረዳ 3 ሰንሻይን ቤቶች ፊት ለፊት በሚገኘው ውዳሴ ህንፃ አምስተኛ ፎቅ ላይ ከሚገኘው መኖሪያ ቤቷ በረንዳ ላይ ወድቃ ህይወቷ ማለፏ ተዘግቧል። ይህ ዜና በወቅቱ ህዝቡን ያሳዘነና ከፍተኛ መነጋገርን የፈጠረ ነበረ። በአስደንጋጩ የሞዴል ቀነኒ ሕልፈት ማግስት በዕለቱ አብሯት እንደነበር የተረጋገጠው ጩኞዋ ድምፃዊ አንዷለም ጎሳ ወዲያውኑ በፖሊስ ቁጥጥር ስር ውሎ በዋና ተጠርጣሪነት ምርመራ ሲካሄድበት መቆየቱ ይታወሳል። ይህም የሆነው የሟች አወዳደቅ ሁኔታ ጥርጣሬን በመጫሩና ፖሊስም ወዲያውኑ ምርመራውን በማጠናከር የእውነታውን ፍለጋ በመጀመሩ ነበረ። ድምፃዊ አንዷለም ጎሳ በቁጥጥር ስር ከዋለበት ጊዜ አንስቶ ጉዳዩ በአራዳ ምድብ የመጀመሪያ ደረጃ ፍርድ ቤት በተደጋጋሚ መታየቱ ተረጋግጧል። እነዚህ ተደጋጋሚ ፍርድ ቤት ቀጠሮዎች በአንድ በኩል የጉዳዩን ውስብስብነትና የምርመራውን ስፋት ሲያሳዩ፣ የሕዝቡን ከፍተኛ የቅርብ ክትትል እና የፍትህ አካላትም ለጉዳዩ የሰጡትን ትኩረት አመላካች ነበሩም። በእነዚህ የችሎት ውሎዎች የፖሊስ ምርመራ ቡድን ለፍርድ ቤቱ ሲያስረዳ የቆየው ዋነኛ ጉዳይ ምርመራውን ለማጠናቀቅ የሚያስችሉ ቁልፍ የማስረጃ ውጤቶች በተለይም የፎረንሲክና የአስክሬ ምርመራ ሪፖርቶች ገና እንዳልደረሰው ነበረም። መርማሪዎቹ እነዚህን ወሳኝ የምርመራ ውጤቶች ለማካተትና ምርመራውን በአግባቡ ለማጠናቀቅ ተጨማሪ ጊዜ እንደሚያስፈልጋቸው በተደጋጋሚ ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የምርመራ አስፈላጊነቱንና የጎዶሎ ማስረጃዎችን የማሟላት ሂደትን ከግምት ውስጥ በማስገባት በተለያዩ ጊዜያት ተጨማሪ የምርመራ ጊዜ ሲፈቅድ ቆይቷል። የተጠርጣሪው አንዷለም ጎሳ ጠበቆች በበኩላቸው ፖሊስ ለምርመራ በቂ ጊዜ እንደተሰጠውና ምርመራውን ለማጠናቀቅ ይህንን ያህል ጊዜ ሊወስድ እንደማይገባ በመከራከር ደንበኛቸው የዋስትና መብት ተከብሮለት በውጭ ሆኖ ጉዳዩን እንዲከታተል በተደጋጋሚ ለፍርድ ቤቱ ጥያቄ ሲያቀርቡ ነበር። ፍርድ ቤቱ የሁለቱንም ወገኖች ክርክር ካዳመጠ በኋላ በፖሊስ ተጨማሪ የምርመራ ጊዜ ጥያቄና በዋስትና መብት ጥያቄ ላይ ውሳኔውን ለመስጠት በተደጋጋሚ ቀጠሮዎቹን ሲሰጥ መቆየቱ የጉዳዩን የህግ ሂደት ጥብቅ ክትትልና ሚዛናዊ ውሳኔ ለመስጠት የሚደረገውን ጥረት የሚያመላክት ነበረም። ድምፃዊ አንዷለም ጎሳ ከእስር መፈታት በድንገት የተከሰተ ክስተት ሳይሆን በህግ አግባብና በምርመራ ሂደት ውጤቶች ላይ የተመሰረተ ውሳኔ መሆኑን መረዳት ይገባል። ይህ ውሳኔ እንዲተላለፍ ያስቻሉ ሁለት ዋነኛና እርስ በርሳቸው የተያዙ ምክንያቶች በግልጽ ተቀምጠዋል። የመጀመሪያውና ቀዳሚው ምክንያት አቃቢ ህግ ከፖሊስ የተረከበውን የምርመራ መዝገብ በጥልቀት ከመረመረ በኋላ በድምፃዊ ላይ ክስ ለመስረት የሚያስችል በቂ ማስረጃ እንዳልተገኘ የደረሰበት መደምደሚያ ነው። ይህ የአቃቢ ህግ ውሳኔ በፍትህ ስርዓቱ ውስጥ ያለው ሚና ወሳኝ መሆኑን ያሳያል። ምክንያቱም ፖሊስ ምርመራውን አጠናቅቆ መዝገቡን ለአቃቢ ህግ ሲያስረክብ አቃቤ ህግ ማስረጃዎቹን በመመርመር ክስ መመስረት አለመመስረቱን የመወሰን ኃላፊነት አለበት። በዚህ ጉዳይ ላይ አቃቤ ህግ በቀረቡት ማስረጃዎች መሰረት አንዷለም ጎሳን ፍርድ ቤት አቅርቦ ለማስቀጣት የሚያበቃ ጠንካራና የማያዳግም ማስረጃ አለመኖሩን በማረጋገጡ ክስ ከመመስረት እንዲቆጠብ አስገድዶታል። የሁለተኛውና ከዚሁ ጋር ተያይዞ የሚጠቀሰው ምክንያት በህግ የተቀመጠውና አንድ ተጠርጣሪ ክስ ሳይመሰረትበት በእስር ሊቆይ የሚገባው የጊዜ ገደብ ማለፉ ነው። የኢትዮጵያ ህግ ስርዓት ማንም ሱ ያለ በቂ ምክንያትና ክስ ሳይመሰረትበት ላልተወሰነ ጊዜ በእስር እንዲቆይ አይፈቅድም። ባለፈው አርብ ድምፃዊ አንዷለም ጎሳ ላይ ክስ ሊመሰረትበት ይገባ የነበረው ቀነገደብ እንዳለፈ ተረጋግጠዋል። አቃቤ ህግ በቂ ማስረጃ አላገኘሁም ከሚለው ውሳኔ ጋር ተዳምሮ የድምፃዊውን ከእስር መፈታት የህግ መሰረት ያለውና አስገዳጅ እንዲሆን አድርጎታል። ስለዚህም አንዷለም ጎሳ ከእስር የተፈታው በምህረት ወይም በሌላ ልዩ ምክንያት ሳይሆን በእነዚህ ሁለት የህግና የማስረጃ ሁኔታዎች ላይ ተመስርቶ መሆኑን ማወቅ ያስፈልጋል። በመሆኑም እነዚህ ሁለት ቁልፍና እርስ በርሳቸው የሚደጋገፉ ምክንያቶች ማለትም አቃቢ ህግ ክስ ለመስረት የሚያስችለው በቂ ማስረጃ ለማግኘቱና በህግ ከተቀመጠው የክስ መመስረቻ ቀነ ገደብ ማለፉ ድምፃዊ አንዷለም ጎሳ ባለፈው አርብ ምሽት ላይ ክስ ሳይመሰረትበት ከስር እንዲፈታ እንዲወሰን አድርገዋል። ይህ ውሳኔ የፍትህ ስርዓቱ በህግና በማስረጃ ላይ ተመስርቶ እንደሚሰራና የተጠርጣሪዎች መብትም እስከ ተወሰነ ገደብ ድረስ እንደሚከበር የሚያሳይ ነው። ምንም እንኳን የህዝብ ስሜትና የጉዳዩ አሳሳቢነት ከፍተኛ ቢሆንም የአቃቢ ህግ ውሳኔ በዋነኝነት የተመሰረተው በቀረበው ተጨባጭ ማስረጃና በሕግ ድንጋጌዎች ላይ ነው። ቀደም ሲል በነበሩት የፍርድ ቤት ውሎዎች ሲቀርብ የነበሩ የጊዜ ገጠሮ ጥያቄዎችና የዋስትና ክርክሮች ፍጻሜ ያገኙበትና የጉዳዩ አንድ ምዕራፍ የተሰጋበት ሁኔታ ፈጥሯል ማለት ይቻላል። የድምፃዊ አንዱ ዓለም ጎሳ ከእስር መፈታት በብዙዎች ዘንድ የጉዳዩ ፍጻሜ እንደሆነ ሊያስቆጥር ቢችልም እውነታው ግን ከዚህ የራቀ መሆኑን መገንዘብ ያስፈልጋል። አቃቢ ህግ በአንድ ዓለም ጎሳ ላይ ክስ ለመስረት የሚያስችል በቂ ማስረጃ ለማግኘቱን ማሳወቁ የሞዴል ቀነን አዱኛ አሟሟትን የተመለከተ አጠቃላይ ምርመራ መጠናቀቁ ወይም ፍትህ የማፈላለጉ ሂደት ማብቃቱን ፈጽሞ አያመላክትም። ይልቁንም ይህ ክስተት የሚያሳየው ቀረበው የምርመራ መዝገብ መሰረት ድምፃዊውን በቀጥታ ከወንጀሉ ጋር ለማያያዝ የሚያስችል ጠንካራ ማስረጃ በወቅቱ አለመኖሩን ብቻ ነው። ስለሆነም የሞዴል ቀነኒ አዱኛ አሟሟት ትክክለኛ ምን ሲሆን ለማወቅና እውነቱን አውጥቶ ለህዝብ ይፋ ለማድረግ የሚደረገው ምርመራ እንደሚቀጥል ከሚመለከታቸው አካላት የተገኘ መረጃዎች ያረጋግጣሉ። በዚህ ሁሉ ሂደት ውስጥ የሟች ቀነኒ አዱኛ ቤተሰቦች በተለይም ወላጆቹ አቶ አዱኛ ዋቆና ወይዘሮ አስቴር መኮንን ልጃቸውን በሞት በማጣታቸው ልባቸው በከፍተኛ ሐዘን መሰበሩ ሳያንስ እውነቱ እንዲወጣና ፍትህ እንዲሰፍን ያላቸው ጠንካራና የማያወላውል ፍላጎት በተለያዩ አጋጣሚዎች ሲያስተጋቡ ቆይተዋል። አባትየው አቶ አዱኛ ዋቁ በቀብር ስነ ስርዓቱ ላይ ተገኝተው ባደረጉት ልብ የሚሰብርና በብዙዎች ዘንድ ሲዘከር የኖረ ንግግር የልጃቸው ጉዳይ እንደ ሐጫሉ ሁንዴሳ ሞት ተደባብሶ እንዳይቀር ያላቸውን ጥልቅ ስጋት ከመግለጻቸውም በላይ የፍትህ አካላትንና መላውን የኢትዮጵያ ህዝብ የልጄን ደም እንዲወጣልኝ ሲሉ በእንባ ተማጽነዋል። በተጨማሪም የልጄን እውነት አፈላልጉኝ በማለት ለአርቲስት ማህበረሰቡ ልዩ ጥሪ ማቅረባቸው የቤተሰቡን የፍትህ ጥማትና ህመም በግልጽ ያሳየ ነበረም። በተመሳሳይ መልኩ እናትየው ወይዘሮ አስቴር መኮንን በእንባ እየታጠቡ የኢትዮጵያን ህዝብ በሀገር ውስጥም ሆነ በውጭ የሚገኘውን ሁሉ ለእርዳታዋ ተማጽነዋል። እውነቱ እስከሚወጣ ድረስ ከጎኔ ቁሙልኝ በማለት ህዝቡ ላሳያቸው ድጋፍ ምስጋናቸውን እያቀረቡ ቀጣይም ከጎናቸው እንዳይለይ ልብ የሚነካ ጥሪ አስተላልፈዋል። ቤተሰቦቹ ልጃቸው ቀነኔ እጅግ ታታሪ ስራ ወዳድና ሰዎችን የምትረዳ ደግ ሰው እንደነበረች በተደጋጋሚ በመግለጽ በተጠርጣሪው ጠበቃ በኩል ቀርቦ የነበረ ራሷን ለማጥፋት ሞክራለች የሚለውን ሀሳብ በጽኑ ሲቃወሙ እንደነበረ ይታወሳል። አቶ አዱኛ ዋቆ በማህበራዊ ሚዲያ የሚሰራጩ አንዳንድ ያልተረጋገጡ መረጃዎችን የልጅን ደም ለመደበቅ የሚደረጉ ሩጫዎች ሲሉ በቁጭት መግለጻቸው እና ሰዎቹ ከእንደዚህ አይነት ከእውነት ከራቁ ዘመቻዎች እንዲታቀቡ መጠየቃቸው የቤተሰቡ ብቸኛ ፍላጎት የልጃቸው አሟሟት ትክክለኛ ምክንያት ጣርቶ ፍትሕ ማግኘት መሆኑን በድጋሚ ያረጋግጣል። በምርመራ ሂደቱ ውስጥ ከበርካታ ወዛጋቢ ገቢ ነጥቦችና ያልተመለሱ ጥያቄዎች እንደነበሩም መዘንጋት የለበትም። ለምሳሌ የሟች ቀነኔ የአዱኛ ማስታወሻ ደብተር ዲያሪ በተጠርጣሪ ውጅ እንደሚገኝና በውስጡም ቀነኔ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳን እንደሞከረች የሚጠቁሙ ጽሑፎች መገኘታቸውን የጠርጣሪው ጠበቃ ለፍርድ ቤቱ መግለጻቸው ከፍተኛ ውዝግብ አስነስቶ ነበርም። ይህም ማስረጃ ሟች በራሷ ፍቃድ ህይወቷ እንዳጠፋች ለማስረዳት የቀረበ ሲሆን ከቤተሰቦቿና በማህበራዊ ሚዲያ በስፋት እየተንጸባረቀ ካለው ግድያ ወንጀል ጥርጣሬ ጋር እጅጉ የሚጋጭ ነበርም። እንዲሁም ሟች ላይ ታይተዋል የተባሉ የጉዳት ምልክቶችና በማህበራዊ ሚዲያ የተሰራጩ ፎቶዎች የራስን ማጥፋት ክርክር ላይ ከፍተኛ ጥያቄ እንዲነሳ አድርገው ነበረም። እነዚህ ሁሉ ነጥቦች ምንም እንኳን አንዷለም ጎሳ ክስ ሳይመሰረትበት ቢፈታም ጣይ ምርመራዎች ሊጤኑና ግልጽ ሊደረጉ የሚገባቸው ጉዳዮች ናቸው። የቤተሰቡ ልብ ሰባሪ የፍትህ ጥያቄ ጉዳይ በቀላሉ የሚረስታ ወይም የሚተው እንዳልሆነ በግልጽ ያሳያል። የፍትህ አካላትም ይህንን የህዝብ ስሜትና የቤተሰቡን ሀዘን ከግምት ውስጥ በማስገባት ምርመራውን አጠናክረው በመቀጠል እውነቱን በማውጣት ረገድ ያላቸው ኃላፊነት እንደሚወጡ ይጠበቃል። ለዛሬ በዚያ በቃን። በቸር ቆዩልን።